እንዳንተ ነው ግራ የገባኝ። ብቻ ሁሉም ነገር እየተገለባበጠ ነው። እኔ ይሄ ነገር ምንም አላማርኝም። ይሄ ነገር ለእኛ ጥሩ አይመስለኝም። ከእኛ አሳልፈን ለፖሊሶቹ ብንሰጣቸው ጥሩ። እንደዛ እንደማናደርግ እኮ ደጋግሜ ነግሬሃለሁ አይደል። እናቴ ናት ትላልከው? አዎ እናቴ ናት። አባዬ፣ እኔ ምንም ነገር እየገባኝ አይደለም። ቆይች ሴትዮ ከመጣች እናንተ ቤት ምን ያክል ጊዜ ሆናት? ሁለት ሳምንት ሊሞላት ጥቂት ቀናቶች ናቸው የቀሯት ገና ለገና ተወስድብኛለች ብሎ እኮ ነው ስለኔ መጥፎ መጥፎ ነገር የሚነግር። መኖርሽንም መሞትሽንም የነገረኝ አባቴ ነው። ስለዚህ ከእሱ ይበልጥ እንዳምንሽ አትጠብቂ። ለምን ጥለሽ እንደሄድሽም ነግሮኛል። እሱን ላንተ ማስረዳት በዚህ ሰዓት ከባድ ነው ልዑል። ምነው፣ ችግር አለ? እዚህ ቤት መቼ ችግር ጠፍቶ ያውቃል? አሁን አሁን ማ ችግር እኮ መለያችን እየሆነ ነው። አሁን ለአብድ ነው የሚለው ቃል ራሱ አይገልጸኝም። ደግሞ የምን ወንድም ነው ልዑል። ወንድም አለው ብቸኛ እንደሆነ እንዲሰማው አልፈልግም።

ምን ትክም ትባል ቆይ ሴትዮ ለምደው አታወኝ ቲ በጣም እኮ ልታገሳት እየሞከርኩ ነው ግን እሷ ሊገባት አልቻለም ቆይ ምን ብላሽ ነው ቅድም ስትሄጂ ደህና አልነበረሽ እንዴ ከሻወር ቤት ስትወጣስ ደንቅጠኝ ከእጄ ዕቃ ወደቀ ይሄ የቤት ይሄን ዕቃ እየጣልሽ አጨርሽ ምናምን አላልሽኝም መሰለሽ ምን ማለት ነው የቤት ይሄን ዕቃ ትጠይ ማለት ቆይ ከመቼ ወዲህ ነው ይሄ ቤቷ የሆነው ሴትዮ ያማታል ማለት ነው እንዴ እሱ ነው የሚገርምሽ ጭራሻችን የምትቻ የምትነሳ መሰለሽ አላልሽኝም መሰለሽ ውቤ፣ ይችን ሴትዮማ እንቅ አድርጌ ነው የምገላት። ሆሆ ሴትዮማ ጤነኛ አይደለችም። ለነገሩ ሊገርምሽ አይገባም። ተፈሪ እንደዛ ጉሮሮ እስኪላጥ ድረስ ሲጮሁባት ምን ያክል ብታናድደው እንደሆነ መገመት አይከፋም። እኔ ስለሱ የሚመለከተኝ ነገር አይደለም፣ ጉዳይም አይደለም። ግን ደግሞ ከዚህ በኋላ ስለ እናቴ አንድ ክፉ ነገር ብትናገር መተዋት አይመስለኝም። በቃ እንቺ ተረጋጊ። እሷ ምንም አለሽ ምንም ለአንቺ ለውጥ ያመጣም እንደዚሁ ነገሩ ነው እንጂ አሁንማ ምን ታመጣለች እቺስስት። አሁን አሁንማ የሆነ ጭራቅ ሆና ነው እየታየችኝ ያለችው። በቃ አንቺ ነገሩን ቀለል አድርገሽው፣ ሰው ደግሞ የራሱ አመል አለው። መቻቻል ግድ ነው። ቀለል አድርገሽ ያል ተፈሪ ያልቻላትን ሴትዮ እኔ በምን አቅሜ ነው የምችላት? እሺ ጎረምሳው እንዴት ነው? እና ብቻ ደህና ነኝ። አባይ አንተ አኮ መልስ የነበረው አሁን ነው የወጣሁት። ትንሽ የነበረው እባክህ፣ ሰሞኑን ራስ መታት እየተመላለሰብኝ ነው። እኔ እኔም ብለ እኔ እናንተ ግን ስለ ትምህርት ጉዳይ መውራት የለብን። አባይ፣ ቃል እገባላለሁ እኔም ፀደይን በቅርቡ እንጀምራለን። ደግሞ የፋንቱን መሞት ሁሉም ስለሚያውቅ ይረዱኛል። እሱ እውነቱን ነው። አዘነን የማይረዳ ሰው የለም። ግን ይመልስ አንተ በብቸኝነት ኩርምት ብለህ እኮ ጭንቀት ውስጥ ገብተ ራስን እየጎዳ ነው። ትምህርት ቤት ስቡ ሁሉን ነገር መርሳት የምችሉ ይመስላል። አይ ልጅ ሁሉንም እኮ መቀበል አለብን። አዎ ህይወት እንደዚህ ናት፣ ህይወት ይቀጥላል፣ እኛም ምኖር አለብን። የተፈጠረ ነገር እንዳልነበረ መርሳት በጣም የሚከብደው ቢሆንም ግን ከሰው ጋር መቀላቀል ቢያዝ ጭንቀትን በተወሰነ መንገድ ይቀንስላል። ነው ብለህ ነው አባዬ። ለማንኛውም ትንሽ ቀናቶችን ብቻ ስጠኝ። ሽኔል እኔም ቢሆን በዚህ ሳምንት ውስጥ ወደ ስራ መመለስ አይቀርም። እንግዲህ ያለውን ነገር በፀጋ ተቀብሎ ህይወታችንን መቀጠሉ ሳይሻል አይቀርም። ትክክል ነው። ግን ደግሞ አባዬ ከምት ጋ ምኖሩ ህይወት አሁንም ጥያቄ ይፈጥርብኛል። የምትክል ነገር እርሰው ልጅ በምታስፈልገን ጊዜ ጥላ የዴት ሴት ናት። አሁን ደግሞ በፍፁም አታስፈልገን። ብቻ አባዬ ይሄ አመት የኔ አመት አደለም እንደምትል ሁሉም ነገር ቀስ በቀስ እየተበላሸብኛል። እንደዚህ ብሎ ነገር የለም ዱል፣ ይህን ነገር ከጭንቅላት አውጣው። ሁሉን አመት በአግባቡ ከተጠቀምክበት ሁሉም አመቶች ያንተ ናቸው። ያኔ በአግባቧ ለመጠቀም ይመስላል ፋንቱን ገሉ፣ ምትክን ከመቃብር ፈንቁላ ያወጣ። የነሱ ጉዳይ በእኛ ፍላጎት የተመሰረተ አደለም። ህይወት ግን ትልቅ ነገር አስተምራን። ያለፈችው ሰው ከሞት ምን ልማር ይችላል? ሀዘንና ነው ማልቀስ። አንዳንዴ ክሩቅ የወደድ ነው ሰው ስናስቡ ለማግኘት በጣም ነው የሚጓጓው። ግን ደግሞ በእጃችን ያሉት መንከባከብና መጠበቅ ሲገባ ስናጣቸው የልባችን ጠባሳና እመሙን ያልፋሉ። ይህን እኮ ማወቅና መማር የነበረብኝ ፋንቱ ከመቦታ በፊት ነበር አባይ፣ አሁን አይደለም። ምናልባት ይሄ ነገር በህይወት ውስጥ ትልቅ ነገር ያሻግር ይሆናል። ሁሉም ነገር ቀርቶብኝ ፋንቱ ብድንልኝ በምን እድል ነበር። ሁሉ ነገር ለበጎ ይሆናል። በላውን ተነስና ቆንጆ መቅሰስ ልጋብስ እንደ አባይ። ዛሬ ደሞዝ ቀን ነው እንዴ? ቀል ደሞታል። ለማንኛውም በላውን ተንፍ ልብስ ልቀየር። ምናምን ብለምታረፍድ እኮ ነው ሀሳቤን የመቀየር ሙሉ መብት አለኝ። ተግባባል። እንዲያባይ ደሞ ሰሚያንቺ ቀበጥ እዚህ ተኝተሽ ነገር ከምትበይ ለምስራሽ መሰለኝ እንደ ሰራተኛ። ቆይ ምን አድርጌ ነው ምትሚትክ? በፊት ሳቅሽ ጥሩ ጸባይ ነበር የነበረሽ። አሁን ቆይ ምንድን ነው እንደዚህ ቀያየረሽ? ዝም በይ እባክሽ፣ ስለ እኔ ክፋትና ጥሩነት የሚመለከትሽ ነገር። ሰው ኑሮ ሲያቅ ደስ ይለኛል። ምን ማለት ነው ደግሞ ኑሮ? ሰራተኛ እንደ ሰራተኝነቱ ሲታዘዝ፣ ባለቤት ደግሞ እንደ ባለቤትነቱ ሲያዝ ማለት ነው። አሁን ገባሽ? ካልሆነ ግን ጨርቅሽን አንጠልጥልሽ ከዚህ ቤት ውልቅ እንድትይ ነው የማደርግሽ። ምን ማለት ነው ደግሞ ውልቅ? ሲጀመር እዚህ ቤት የቀጠረኝ ተፈሪ ነው። ሲቀጥል ደግሞ አንቺ ከመምጣትሽ በፊት ነው እዚህ ቤት መኖር የጀመርኩት። ደግሞ መውጣትም ካለብሽ አንቺ ነሽ። አንቺ ነሽ እኮ የመጣሽብን ስሚ፣ አንቺ ክፍታፋ አህያ አይነ ስብሽን፣ እንዳላጠፋለሽ! እሺ? እኔ ሲጀመር ከማንም ገረድ ጋር አፌር መካፈት ሰው አይደለሁም። እሺ? የተከበርኩ ሰው ነኝ። ጽልይ በእናትሽ። ምንድን ነው አስር ጊዜ ስራይል ታስታውሽ የምትሞክሪው? ደሞ ልንገርሽ፣ ምንም ይሁን ምን ስራ አሳፍርምሽ። የሚያሳፍረው ሌብነትና ብልጠት ነው። እሺ? ብልጠትንስ ቢሆን የት ተማርሾ እባክሽ? አሀ ለአንቺ ብልጠት ማለት ወንድን ተከትሎ ልጅን ጥሎ መውጣት ነው። አርፎሽ ብትቀመጪ ነው የሚሻልሽ፣ ካለበለዚያ ሞትሽ ቅርብ ነው። ያቺ ሙት አሰሪሽ እንዴት እንደቻለች ሻለቅ። ለነገሩ ሁለታችሁም አንድ ናችሁ። እሷ አትሙት አሙት እንጂ ሰሚኛለሽ፣ ፋንቱ በአንቺ አፍ የምትጠራ ሰው አይደለችም! እሺ ክብር ያላት ሴት ናት። አረ እባክሽ የተከበረሽ፣ ክብር ያላት ሴት ናት። የትኛው ክብሯ ደግሞ ለአንድ በቅሎ

ተፈጥሮ ነ ምንም ነገር ሊገባኝ አልቻለም። ሉል እናትህ እንደሆነች አውቃለሁ። እኔንም ብትወልደኝ ልታደርሰኝ እንደምትችል አውቃለሁ። ግን ደግሞ እኔ ከዚህ በላይ ልታገሳት አልችልም። ምን ተፈጥሮ እንደ ጉሩዛ ተናንቃችሁ ስትደባደቡ ነበረው። እኔ ከዚህ በላይ ንግግሯን ልታገሳት አልችልም። ከዚህ በኋላ የቤቱ ባለቤት እኔ ነኝ አለችኝ። አህያ ብላ ሰደበችኝ። እሺ አልኩኝ። አባርሻለሁ አልችኝ። ታባሪኝ፣ ችግር የለውም። እኔ ግድ የለኝም። ፋንቱን ሙትቻ በቅሎ ብላ ትሰድባታለች እንዴ ቀጸልዬ ተረጋጊ እንዴ ምንም ቢሆን ችለሽ ማሳለፍ ነበረብሽ እንጂ አንገድ ላንገድ ተቀመናት ገጽ መፍጠር ነበረብሽ ሉል ይቅርታ እናት ግን ስለተተናኩልኳት በጣም ይቅርታ ግን ደግሞ ንግግሯን ምንም ልታገሳት እንኳን አልቻልኩም ቆይ እናንተ ሰዎች ተባብራችሁ ልታሳብዱኝ ነው እንዴ

ለማን ደና ሆናለ ምንም ማጋዥ የላትም ብለ ስትደበድበኝ አታያትም። እኔ እኮ ኩዩ አይደለሁም ትልቅ ትልቅ ሰው ነኝ ምን አድርገሻት ምንም አላደረግኳትም ምንም እድሜ ለተፈሪ እሱ ሲሰርበኝና ሳንጓጠኛ አየች እሷም ተነሳች ያው ጓዝሽን ይዘሽ ከዚህ ቤት ውልቅ ብለሽ ውጭልኝ በቃ ዳግም ላይሽ አልፈልግም ሰምትሽኛል አረስ ሴትዮ ጓዝሽን ኮተትሽን ይዘሽ ከዚህ ቤት ውጭልኝ ከቤት ልታባርሪኝ ነው። እንደ ውሻ ውጪ ልታሳድሪኝ ነው። እሱ ለኔ አይመለከተኝም። እኔ የሚመለከተኝ ነገር የለም። ሰምኛለሽ። የምሬ ነው የምልሽ። ከዚህ በኋላ ስላንቺ ማሰብ ምንም ነገር ማድረግ አልፈልግም። ቆይ አታምኝ አላልሽም እንዴ? እኮ ያለ እኔ ለልጅ የተርፋ ምስት አልነበረ እንዴ? ሆቴል ይዘሽ ይደሪ የምትሄድ ከሆነ ቤተሰቦችሽ ጌጂ። እኔ ስላንቺ አይመለከተኝም። እኔ ካንድ ሰራተኛችሁ እኩል እንኳን ክብር አጥቼ ነው አይደል የምታባርሩኝ? ተፈሪ አላሳዝንህም። ይሄ ማስመሰልሽን አቁሚ። ይሄ ልጅ ጤነኛ ሰው አለመሆንሽ እኔም ሆነ ማናችንም በደንብ አድርገን እናውቀዋለን። አንተ ሲሆን ተፈሪ ስለጠላኝ ነው። ልዑሌ፣ አንተ ግን እንደ ማንም ሲባረድ ዝም ብለህ ልታይ ነው? አላሳዝንህም። እናትህ እኮ ነኝ። ልጄን ተይው። ይሄ ነገር እሱ የሚመለከተው ነገር አይደለም። አንቺስ ብትሆኚ ሳትሞቺ ሞትኩ በላይ ስታስወሪ አልነበር እንዴ? እንደዛ ስታደርጊ ትንሽ እንኳን አዘንሽለት? እኔማ እኮ ለምን እንደዛ እንዳደረግኩ እሱ በደንብ ያውቃል። የእሱን ህይወት መስመር ለማስያዝ ብዬ ነው። እና ልጅሽ ሊበቀልሽ ነው እያልከኝ ነው? ዝም በላት ልጄ። ይኸውልህ ድራማውን ሰርታ አንተ ለማሳዘንና ከእኔ ተቃርነ እንድትቆም ለማድረግ እንደዚህ የምታደርገው ሉሊ። እናት እኮ ነኝ። ተፈሪ ስለተናደደብኝ ነው እንደዚህ የሚያደርገው። አንተ ግን ልታዝንልኝ ይገባል። አንቺ ሴትዮ ዮ፣ ልጄን ተይው። እንዴ አትሰሚም እንዴ? ውጭ ልሆናች። አልወጣም የትም አልወጣም። የአንተን ስድብና ንቀት ግልምጫች እየዚህ ቤት ቁጭ አልኩት ልጄን ብዬ ነው። እሱን ትቼ የትም አልወጣም። አትወጭም፣ አሳይሻለሁ። የውጭ አባዬ ተው ተው ያ ያልክ ነው እንጂ የምትሆነው ነገር ታውቃለህ። እቺ ሴትዮ አምናት ነው አባዬ? እናቴ እኮ ናት እንዴ በዚህ ሳስታ ባደረ ዝም እልሀለሁ እኔ። አትሄድም አላልኩም ግን ስለ ምን ንግግር? እቺ ሴትዮ በንግግር ታምናለች ብለህ አስበህ ነው? የወለደችኝ እናቴ እኮ ናት፣ ግን ደግሞ ለእውነት እና ላክ ቁም ነው የምልህ እናቱ ወይ ቤተሰብ ስለሆነች ይቻላል። እውነትን ይዘፍረድ ነው እያልኩ ያለሁት በጣም ከፍቶኛል። ቢሆንልኝ እና ምሳካልን በእናቴና በአባቴ ቅርብ ነበር ማድረግ እንፈልገው ግን እንደዛ አልሆነም። እንደዛ በሆነው ግን እናንተን ጭቅጭቅና ንዝንዝ መስማት አልፈልግም። አ ቆይ ለምንድን ነው ግን ያልታየ የሴትዮዋ ተኮንና ሴራ እንዲህ ና ያልታየ፣ ከኔ አልፎ እኮ ከልጆቹ ጋር መጣላትና መደባደብን ይዘዋለች እኮ አባዬ። ቆይ ምን አይነት ነው የምትሉኝ? ቆይ ኔ አላሳዝናችሁም እንዴ?

ለጠላ ምች ጸማማ ሰራዋን እንጂ እናትነት ሆና አባዬ፣ ስለዚህ ምትክ የምትባሉ ሴጣ እዚህ ቤት እንድትቆይ ትፈልጋለህ ማለት አባዬ? እነዚያ አላልኩም አባዬ። በእውነት ፀዴ ልክ አልሰራሽም። ያችን የምታክል ሴትዮ ላይ ያለ ወጥቼ ትደበድቢያለሽ? ስታደርገውን ራሱ እውነት እኮ እንዲህ እንዳደርጋት የገፋፋች። ምንም ቢሆን እንደዛ ማድረግ አልነበረብሽም። ተፈሪ ራሱ ሊያባራት ምክንያት እየፈለገ ነበር። ለነገሩ እንደዛ ውጭ ሊብሎ ጮሁባት። ለራሱ እሷ ራሱ ድርቅ አለች እንጂ አረ፣ በስመ አብ ንግግሯ እኮ ሊያሳብደኝ ነው። የእውነት ግን ሴትዮ የልዑል እናት ናት። አዎ የልዑል እናት ናት። ስታስቢው እንደዚህ ብለሽ ስትሰርቢያት ልዑል ምንም የማይመስለው ነው? እንዲህ ይመስልሽ? እሱማ እንደሚከፋው ይገባኛል። ያኔ ራሱ ፓንቶኒን ከሷ ለማራቅ ስትል ስትቆጣኝ ሉል ሲናገራት እሱን ነበር የምወቅሰው። ያው እናት ምንም ቢሆን እናት ናት። እሱን እኮ ነው የምልሽ። ብቻ ዛሬ በተፈጠረው ነገር ከሉል ጋር እንዳትቀያየው። አረ በዚህ ሴትዮ ሌላም ነገር ይፈጠራል። እኔ ግን ሉል አትባረር ማለት በጣም ገርሞኛል። እንዲ እሷ እራሱ ግን ምን አይነት ጉድ ናት? አታፍርም። ስሆነች ሴጣን የሚቀናባ ሴትዮ እኮ ነው እንዴት አደርሽ? እንዴት ስባድር፣ አንቺ ምን አገባሽ? ይልቅ ያችን መሽቁቄ ሂዳ ነው ውስጥ እናታኝታለች። የምትፈልጊው ነገር ካለን ይለምጣለች። ምንም አልፈልግም። እንደ እሷማ ቢሆን ተባረሬ ነበር። ይልቅ አርፋ እንድትቀመጥ ንገሪያት። እሺ ትንሽ ስሜታዊ ሆና እኮ ነው እንጂ ውስጧ ክፉ አስቦ አይደለም። ዝም በይ እባክሽ። ሁለታችሁ የሚያውናችሁ አንቺ የሷ ቢጤ ምን ድስት ትጥዳችሁ ውስጥ አረ የምትሉት መቼ ነው? ምንሸዋከኩ? ምን ስንንተሸዋከቅን ያቀላቸዋል ወይም ብላችሁ እንደምትሾካሾ ኩማን የማቀልሽ ነገር አለ እንዴ? ያቺ ቆይ፣ እሷማ ለነገሩ ተዳፍራኛለች። ቆይ እኔ ሰናይት አይደለሁም ባልሰራላችሁ ሾካካ ጸለህ እግዚአብሔር ይመስገን። እንዴት ያው ሰዓት እኮ ሄዷል! ለምን አልቀሰቀሽኝም? ማታ እንደዛ በንዴ ስትብሰለሰለ ያለሽ። ቁርስም አልተሰራም። ተፈሪ ሄደ እንዴ? ቁርስም ሰርቻለሁ ቤቱንም አጥልቻለሁ። ደግሞ እሱ የትም አልሄደም። ቆይ ከመቼ ወዲህ የሄደው እንደው ምን ጉድ ውስጥ ነው ግን የገባሽው? ምን ነው የው ችግር አለ እንዴ እቺ ምትከና ሰናይ ተብዬ ተጠንቀቂ ብላሻለች ብላ መልዕክት ትልካልሻለች። እቺ ደግሞ እሷን ሳው ብለሻት ነው እንዴ እንደዚህ የሞት ይበቃኛል። እኔ እኔ ግን ከዚህ ሴትዮ ጋር እንዴት እዚህ ቤት እንደምንዛለ ግራ ግብት ነው ያለ። ይልቅ እሷን ትያትና፣ ከትናንት ጀምሮ ስልክ ስደውለት የቅዱስ ስልክ አይሰራም። ምናልባት አልባት ባትሪ ዘግቶበት አሊያም ስልኩ ተበላሽቶ ሊሆን ይችላል። ቆይተሽ ትሞክር ይለታለሽ ሊሆን ይችላል። ብቻ ግን በእኔ ምክንያት የማይሆን ነገር ውስጥ የሰው ልጅ እንዳልከት ብዬ በጣም ነው የፈራሁት። እሱን እኮ ቀድመሽ ይህንን ነገር ውስጥ ከማስገባትሽ በፊት ማሰብ ነበረብሽ። ግን በቃ ትጨነቂ የሆነው ሆኗል። ምንም አይሆንም። በቃ ልብሴ ልቀይርና ነው የመጣ ቁርስ ታደርክግ እንዴት አደርግ ፀዴ፣ ትናንት በተፈጠረው ነገር እንዳዘንክብኝ ይሰማኛል። ግን ለሁሉም ነገር በጣም ይቅርታ። ያው እንደነገርኩ ክፈልጊው አይደለም፣ ይገባኛል። ባንቺ አይደለም የተናደድኩት፣ እንደዚህ አይነት እናት ስላለኝ የተናደድኩት የእውነት ግን ሁሉል አሁ እውነቴን ነው። ግን ደግሞ ምንም ማድረግ አልችልም፣ ምትክ እውነተኛ እናቴ ናት። ሉሉ በቃ ተረጋጋሽ አንተ እሺ ፀደይ፣ ብቻዬን መሆን እፈልጋለሁ። እሺ በቃ። ከፈለግከኝ ግን አለው። እሺ ጥራይ። ልጅ ስለትናንትናው ነገር በጣም አመሰግናለሁ። አንተ ባትኖር እኮ ዱርዬ እየተጫውተብኝ ነበር። በድጋሚ እንደዚህ ነገር እንዳይፈጠርብሽ አንቺም በጊዜ ወደ ቤትሽ ግቢ። እንዴ፣ ልዑል አንተ ማብሪያችሁ እንድቆይ አትፈልግም? አዎ አልፈልግም። ምትክ ለእኔ እናቴም አባቴም ተፈሪ ብቻ ነው። በቃ ወደ ቤትሽ ሂጂ። ልዑል፣ እናትህ እንደሆንኩ በደንብ ታውቃለህ። እባክህ የእናትነት ክብር አታሳጣኝ። እናትህ እኮ እኔ ነኝ። ኧረ እባክሽ ያን ክብር የማያጣችሁ ጥለሽን ስቴጂ ነው። ሳላውቅሽ ወደድ ኩሽን ያክል ሳውቅሽ ጠልቼ ሻለሁ ሞተሽ ብትቀሪ ይሻለኝ ነበር። ለውል እባክሽን በሰላም እንውልበት ታይ ሰራው አንድ ነገር አጋጥሞት፣ እንዲያውም ብቻ ጥመነዳይ ነው። የደወሉለትን ደንበኛ አሁን ማግኘት አይችሉም፣ ጥሪያችን በቅርቡ ይደርሶታል። ሁኔታ በቃ የሆነ ነገር ሆኗል። ሴትዮዋ አንድ ነገር አድርጌ ከዚህ ቤት ማባረር አለብኝ አለበለዚያ ልጄ እናቴ ብሎ መቀበሉ አይቀርም እናትም አባትም ሆኜ ያሳደቁት ልጄ እኔን ጥሎኝ ልሄድ አይገባም በፍጹም

ልጁን ያዛችሁ፣ ታደል አርፎ መቀመጥን እንዲማር ከእናንተ ጋር ትንሽ ጊዜ ይቆይ። አዎ ግድ የለም፣ ከእናንተ ጋር ይቆይ። ግን ተጠንቀቁ፣ ማናችሁንም ማወቅ የለበትም። ልክ አስገቡትና፣ ሁለተኛ እዚህ እንዳይደርስና ምን እንደሚፈልግ ጠይቁት። አንድም አለች እሷንም ልኳን አሳይታችኋት ከዚህ እንድጠፋ ነው የምታደርጓት። አዎ። እረ ባክ፣ ሴት ልጅ ላይ እጅህን አታነሳም ሙትቻ ይልቃውን፣ ወሬውን ተውና ድፍት አርጎ የሚገለግላት መድኃኒት ትፈልግልኝ።